ያሳየ ያናደደኝ ነገር ማለት ነው፣ ልንገርሽ ማለት ነው። አራት ዓመት ሙሉ ከባሌ ጋር ስንቀመጥ አንድ ቀን ክፉ ደግ ተነጋግረን አናውቅም። ገባሽ እኔ ከፍቅር ማለት ነው

እንሷናት የለመነችው ምናምን ብሎ ሲዘቀዝቁ እነሱን እና የሄለን ገዳፊ ጋር ስራገጥና ሲሰደብ የነበሩ የኔ ሪካርድ ማለት ነው። ከዚህ ተቀርቶ ኢትዮጵያ ለሱ ተልኮለት ነው የተለያየት ማለት ነው። በማነ በአብርሃም እና በሩታ ነው እንጂ በአብርሃም ብዬ አይደለም ትዳሬን ያጣሁት። አራት አመት ትዳሬን ያጣሁት በአብርሃም እና በሩታ ብዬ ነው። ዛሬ ላይ መታችሁ እኔ ስትናገረኝ እየተናደድኩ ነው ሁሉን ነገር እየተናገርኩ ወይም ሁሉን ነገር እያደረግኩ ያለሁት ምክንያቱም እኔ ያለፍኩበትን ሶስት ወር አራት ወር ሙሉ እጃዛ የተቀመጥኩት በአብርሃም እና በሩታ የተነሳ ነው። ይሄ ሁሉ ሲሆን የነበረ በማን ነው? በፍቅር ደጋፊዎች የተነሳ ነው። ደጋፊዎች ይቅርታ በሏት ማለት ነው። ዜዶን ከላ ዜዶ አታልቅሺ፣ ቲጂ ይቅርታ በያቸው እነሱ ጉሩብ ውስጥ ገብቼ ሮታዬን እናስገድላታለን ብሎ አንድ አብርሃምን እናስገድላለን ብሎ እስከ ዛሬ የእነሱ ሪካርድን ይጃለ ላወጣላችሁ ይችላሉ ማለት ነው። የፍቅር ገዳፊዎች ጉሩብ ገብቼ ወደ ሀገርሽ አያስገባሽ ብላ አያስገባኝ ብዬ ምዬ ነው የእነሱ ጉሩብ ውስጥ የገባሁት ማለት ነው። ታውቂያላችሁ ሁላችሁ ምንሸዊት ማለት ነው። እዛን ጊዜ የፍቅር ገዳፊ ጋር ምንድን ነው የተባለ እዛ ጉሩባቸው ውስጥ ሲገባ ያን ሁላ ምዬ ሌላ ፊክቱ ከፍቼ እዛ ቲክቶክ ውስጥ ቤዘ ግሩፕ ውስጥ አስገባችኝ ማለት ነው ከወሳብ ብር ከፍላለሁ ብዬ ለፍቅር ምስጦተ መስጣት እፈልጋለሁ ብዬ በወሳብ አሸጋግሮኝ ቤት ነው ያስገቡኝ እንደገና በኢሞ እናስገባ በወሳብ በእናስገባም ብሎ በወሳብ እኔና ማን ነው የገባ እኔና ሀያትንን የፍቅር ገዳት ውስጥ ገብተን የእነሱ ሪካርድ እንዳለ በአንድ በአንድ ለቅመናቸው የአብርሃምና እንትና ያ ሪካርድ ታውቃለሽ ሁሉም ነገር በውስጥ ማለት ነው ያን ነገር ሁሉም አሳባቸውን ነው ያጠፋንባቸው ማለት ነው ያን ነገር ሳደርገው አብርሃም ብያል ነበረም ለሁለቶችም ብዬ ነበረ። ላቤን ጠብ አድርጌ ሳለቀስላቸው ነበረ። የነበረ አራት ሶስት አመት የሰራሁበት ስራዬን የዛሬ አመት ነው ከጃዘውጥቼ እስከ ዛሬ አመት ውስጥ ሶስት ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበረ። እነሱ እንዳይነኩብኝ እነሱ ማንም እንዳይናገርባቸው፣ ሩታ የሰው ለው ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ ነበረ። ሩታ አብርሽ ብዬ ነበረ ገባ ወደን በእጄ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከናቴ እናቴ ተሳድቤ የማላቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራ የአንቺ ስራ በስብድ ነው እንዴ ብሎ የአጎቶቼ ልጆች ሁለት እዚህ ስር እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ ሮጠና አትወድም ስሉኝ እንደምን የማልናደደው የኔ ስሜት እኮ በራሳችሁ ነው የሆናችሁ መያት አለባችሁ ሁሌ ዜድ በቃ እንዳታለች በማርያም በማርያም ይሸሻለሁ። በቃ ዜድሉሳማናኔናን በቃአደለ ለምን ለምን እንደሆነ የተውኩት ለምን ሜት እንዳላደረግኩት ታውቃላችሁ? የዜድ ህመም የሩቴ ደጋፊ እንዲሰሙ ስላልፈለግኩ ነኝ። ገባችሁ? ያ ሰማችሁት፣ ምን ያህል መስዋዕት እንደከፈለች ምን ያህል እንደሄደች ምን ያህል እንደወደቀች እንደተነሳች። ይኸው እኔ ከምናገራችሁ እራሳችሁ ሰማችሁት አይደለም ላአረ ካሜራማን ማለት ነው። የአቤራ ከአብሪሽ ካሜራማን ማለት ነው። አንድ ቀን ተጣርተን የመነቀው በሮታ የተነሳ ነው። የአደርግልን ያለው ሳያደርግል ሲቀራ ነው ገዝትላይ የሰደብኩት ማለት ነው። የአብሪሽ ካሜራማን ሳይቀረኝ ኤፍሬም እራሱ ሴትን ይዞ መጥቶ አብርሃምን አፈቀድኩ ስትል ኤፍሬምን ረግጬዋለሁ። ገባች ገባቸልብ ይህን ሁሉም አለው። አብርሃም በሩታ እና በአብርሽ የተነሳ ዛሬ ላይ አብርሽ ሩታ ባልወዳት ራሱ ማለት ነው በአብርሃም እና በሩታ ምንም ነገር ባልወዳቸው ራሱ እነሱ መናገር አልችልም ምክንያቱም በነሱ የተነሳ ብዙ እህቶችን አግኝቼበታለሁ በማን የተነሳ በነሱ የተነሳ ነው ያገኘሁት ይሄን እህቶችን ማለት ነው አንድ አመት ማለት ሁለት አመት ማለት ሰው በአንድ መቆየት ማለት ቀላል እንዳይመስላችሁ እኔም ለእኔ ተው በቃ እኔ ማንም ሰው ታየን እንድናገርብኝ አልፈልግም። ማንም ሰው ማለት ነው። ከእናንተ በላይ ነው ወደ ከእናንተ በላይ እነሱ አንድ ይሁንልን ብለን ያላደረግነው ነገር የለም። ለእናንተ ደግሞ ያን ነገር እዚህ ማሳየት ወይ መንገር የለብኝም። ገባይተደር ሁሉም የምታዩት ነገር በራሳቸው ገንዘብ አይደለም ያደረጉት፣ በእኛ ገንዘብ ነው ሁሉም ነገር ያደረጉት። ለምንድን ነው እነዚህ ሰይጣኖች መሀላቸው እንዳይገቡ ተብሎ ትዳር እንዲይዙልን ብለን ማለት ነው። ለእናንተ ያን ነገር መነገር አይጠበቅብኝም ተፋቱኝ ከቻላችሁ ተፋቱኝ አልደርስባችሁም አልወደዳችሁኝ ብሎክ አርጉኝ ችግር የለብኝም ግን ደግሞ ልጅቷን እንደጣላው አትርጉና እኔ በጣም ነው እልህ የምታይዙኝ ማንፎ እንድናገረ ሶስት ነገረ እግዚአብሔር ነው የምላችሁ ብቻ ናለቅሳለሁ እኔ ለእነሱ ወልክ ብዬ ትናንትና ዋጌ የከፈልኩለት ለምንድን ነው ያ ሪካርድ እኮ በአንድ ማድ እኛ ብዙ ነገር ስናደርግ ሰው በአስር ብር ለአስር ብር ምስር ይጣሉ ነበረ። የሁሉ ሪካርድ እኔ ጋር እጅ አለ ማለት ነው። የፍቅር ገዳፍ እነሱ ውስጥ ጉሩብ ውስጥ ገብቼ እኛ ስጦታ ስንሰት ለአስር ሺህ ምስር ይጣሉ ነበር፣ ጉሩባቸው ላይ ማለት ነው። ያ ሁሉ ነገር እኛ ያለፍንበት ያለፍን ሰዎች እናውቃለን። እኛ ቀይ ሰው ደግሞ ያቀኛል። እኔ ካልወደድኳችሁ ጥፋት ካለብኝ ለምንድን ነው ዜዶ እንደዚህ እየተናገርሽ ብላችሁ መናገር ትችሉ ነበረ። ወይ ደግሞ እኔን ጠፋች ብትናገረኝ እኮ እኔ መልስ ሰጣችኋለሁ። ግን ደግሞ ምንድን ነው ባየሁበት በአንድ ቀን በተናገርኩ እሷን ብቻ ኮ ድምዘረት አብርሃምንም እኮ ተናግሪያለሁ። አሁንም ብሆም አሉ አብርሃም ፍቅር እዛ ቤት ይዟት ምገባ ሆነ አይገባትም ነበረ መቼም ልገባም አይችልም። ግን እልክ ስለአያያዛችሁ ነው እንጂ ፍቅር እዛ ቤት ትኖራለች ብላችሁ ከፍቅር ገዳት ጋር አብርሃምን የምትሳደቡ ካላችሁ ይሄ ነገር ህልም ነው ለእናንተ። አለቀ ንጫ ተሻሉ አውሮ እሺ፣ እዚህ ጋር ትግስት ማለት ነው። ትግስት ማለት ነው አይደለም? ትግስት ማለት ነው። ትግስትና የኔው ድሩታም ትሉት እናንተ የሩት የደጋፊዎች እናንተ ስለሚሰሙ ከኛ በላይ እናንተ ስለሚረዱ ዜድጋ ተግባቡና ይቅርታ ተጠያይቃችሁ ወደ ሰላም